ፈረንጆቹ ሁለት ሺ ሚሊኒየም ተቃርቧል። የዓለም ፍጻሜ የደረሰ መሰለው። እናም ጓንቱን ጥሎ ተሰወረ። የለፋበት ሀብት ንብረቱን ለድሆች አወረሰ። ስልኩንም ጣለ። ሰው ከማይደርስበት ሩቅ ቦታ ለመሸሸግም ወሰነ። ብዙ ፓስታ፣ ውሃና ጥቂት የክፉ ዘመን ስንቆችን ማዘጋጀ፣ ባለቤቱና ልጆቹን ይዞ ድንገት ጠፋ። ዓለም ፍጻሜዋ ተቃርቧል። የሰው ልጅ በኃጢአቱ ሊፈተን ነው። ዓለምም ልትጠፋ ነው። እናም እርሱ ከእንግዲህ የሰው ልጅ በዛቻ ላይ ምድራዊ ዓለም ፈተናው ሲበዛ ማየትን አልፈለገም። ይልቁንስ የዓለም ፍጻሜን ጥግ ይዞ ለመጠበቅ ወሰነ። መሸሽ፣ መሰወር፣ መጥፋትን ተመኘ እና ማደረገው ለማንም ሳይናገር ሰው ከማይደርስበት ከኮርዶባ ተራሮች ስር በጫካ ተሰወረ። ይሄ ሰው የጠፋ ለክለቡና ለወኪሉ እንኳን አልተናገረም። የማዮርካ አመራሮች ግራ ተጋቡ። አማኙ አነጋጋሪ ኮከብ በኳስ ህይወቱ ወርቃማ ዘመን በፈርጉሰን ማንቸስተር ይፈለግም ነበር።

አድማጮች ይህ የአወዛጋቢው ምርጥ አርጀንቲና የግብ ጠባቂ ካርሎስ ሮዋ የህይወት ገጠመኝ ነው። በፓሳሬላ 1998 የፈረንሳይ የዓለም ዋንጫ የአርጀንቲና ብሔራዊ ቡድን ውስጥ ፊት አውራሪ የነበረው ሮዋ የሚሊኒየሙ መቃረብን ተከትሎ የዓለም ፍጻሜ ላለማየት ድንገት ሁሉን ነገር ትቶ የተሰወረበት አስገራሚ ታሪኩን ትሪቡን ዛሬ አለማችን ከፈታኙ የኮሮና ቫይረስ ጋር እየታገለች ባለችበት ወሳኝ ሰዓት በሽርፍራፊ ሰከንድ ፕሮግራሙ ይዳስ ሰዋል በየቤታችሁ ሆናችሁ ርቀታችሁን ጠብቃችሁ ከታላቅ የንጽህና ጥንቃቄ ጋር ሳትዘናጉም ከኮሮና ራሳችሁን፣ ቤተሰባችሁን፣ ወገናችሁን እየጠበቃችሁ የካርሎስ ሮዋ የአርጀንቲና የግብ ጠባቂ አስገራሚ የምጽዓት ቀን ጥበቃ ድርጊትን እንድትሰሙን እንጋብዛለን። ትሪቡን ሽርፍራፊ ሰከንድ ነገሩ ወዲህ ነው። የሳንታፌው ልጅ ለግብ ጠባቂነት የተፈጠረ ነገረ ስራው አስገራሚ ሲበዛ የተለየ ስብዕናም የተላበሰ ለእምነቱም የጸና ኮኮብ ነበር። የሰባተኛው ቀን የቤተ ክርስቲያን እምነት ተከታይ የሆነው ሮዋ በሳምንቱ ቅዳሜ ቅዳሜ እረፍት ነው ብሎ ስለሚያምን የአርሰን ቬንገርና የበርካታ የፕሪምየር ሊግ ክለቦች የዝውውር ጥያቄን ውድቅ አድርጎም ያውቃል። ሮዋ ቅዳሜ ኳስ አልጫወትም ማለቱ እንዳያስገርማችሁ፣ ሰር አሌክስ ፈርጉሰን ለሽማይክል ምትክ ሊያደርጉት ሌት ተቀን እየለፉ አይ ከእንግዲህ ኳስ በቃኝ ያለ ፍጻሜም ተቃርቧል ብሎ ግራ ያጋባ ኮኮብ ነው። የስጋ ዘር ነክቶም አያውቅም ሲበዛ ሰላጣ መመገቡም ጓደኞቹ ሰላጣው ይሉታል በቅጽል ስሙ። በእምነቱ የጸና ከአርጀንቲና የወርቃማ ትውልድ ፊት አውራሪዎች አንዱ ነው። 1998 ፈረንሳይ አለም ዋንጫ በዛ ድንቅ ቡድን ውስጥ ባቲጎል፣ ቬሮን፣ ሃቪየር ዛኔቲ፣ አያላ፣ ዲያጎ ሲሞኒ፣ ማርሴሎ ጋላርዶ፣ ክሬስፖ፣ ማቲያስ አልሜዳ የመሳሰሉ የፓሳሬላ ድንቅ ስብስብ ውስጥ ካርሎስ ሮአ የጎሉ ዘብ ጀግና ነበር። ዳንኤል ፓሳሬላ ግለን ሆድል ቶ ኮችስ

ስሙም ከነቺ ላቨርት ቫንዳርሰን ባርቴዝ ሺ ማይክል ዴቪድ ሲማን ኦሊቨር ካንተር ታም ተጠራ። እንደ ተጠበቀው ባለሟንጫው ከአርጀንቲና ጋር ዴኒስ ቤርካምፕ ጉድ እስኪ ሰራው ድረስ ምርጥ ብቃቱን ያሳየው ካርሎስ ሮዋ በፈርጉሰን ሀያል ዩናይትድ ተፈለገ። ስኮትላንዳዊ ቆፍጣና ሰውየው ለሺ ማይክል ምትክ ከሚሊኒየሙ በኋላ ለሚገነቡት አዲስ ቡድን ግብ ጠባቂ 10 ሚሊዮን ፓውንድ አቀረቡ። ጊዜው ከ20 ዓመት በፊት ነው። 2000 የፈረንጆቹ ሚሊኒየም ደረሰ ያለበት ወቅት ነው። እናም ገራሚ ሮዋ ፈላጊው በበዛ ሰዓት ድንገት ተሰወረ። የዓለም ፍጻሜ እየተቃረበ መሆኑን አመነ። ሚሌኒየሙ ሲገባ ዓለም ፍፃሜዋን እንደምታገኝ ውስጡ ነገረው። የሰው ልጅ በኃጢያቱ ሊፈተን ነው። ዓለምም ልትጠፋ ነው፣ የምድር መጨረሻ ተቃረበ ብሎም ገመተ። እናም ካርሎስ ሮዋ የለፋበት ሀብት ንብረቱን ለድሆች አከፋፈለ። ኃጢአቱንም ተናዘዘ። ያስቀየማቸውን እየዞረ ይቅርታም ጠየቀ። ድንገት ለማንም የሄደበትን ሳይናገር ሰው በቀላሉ ወደማይደርስበት ለመሰወር ወሰነ። ብዙ ፓስታ፣ ውሃና ጥቂት የክፉ ዘመን ስንቆችን ማዘጋጀ ባለቤቱና ልጆቹን ይዞም ተሰወረ። ጊዜው 2000 የፈረንጆቹ ሚሊኒየም። ካርሎስ ሮሃ ጠፋ። የዓለም ፍጻሜ፣ የሰው ልጅ መጨረሻ፣ የምጽዓት ቀን ፍጻሜን ለመጠበቅ የማዮርካ ባለስልጣናት፣ የተጫዋቹ ወኪልና የአርጀንቲና ብሔራዊ ቡድን አባላት ግራ ተጋቡ። ሮሃ የት እንደጠፋ ለማወቅም ተቸገሩ። በኋላ ካርሎስ ሮዋ የዓለም ፍጻሜ የሰው ልጅ የምጽዓት ቀን ያለው ሚሊኒየሙ በድምቀት ተከበረ። የዓለም ፍጻሜም ሳይሆን ቀረ። የሰው ልጅ መደበኛው ሕይወትም ቀጠለ። ይሄኔ መሳሳቱን ያወቀው ሮዋ ቤተሰቡን ይዞ ከተደበቀበት ተመለሰ። ከኮርዶባ ተራሮች ጀርባ ባለች ትንሽ መንደር ቪያ ዴሴቶ ያለም ፍጻሜን ለማየት ለመጠበቅም ዳር ይዞ ይኖር እንደነበር ለጋዜጠኞች ተናገረ። በቃ ያለም ፍጻሜን፣ የምጽአት ቀንን ጠብቄ ነበር፣ ገና መሆኑን ተረዳው። እናም ወደ ኳስ እመለሳለሁ፣ የሰቀልኩት ጓንቴን ማነሳለው። አለማችን ቀሪ ጊዜ አላት፣ እስከዛ መኖሬን እቀጥላለሁ። ፈጣሬ ይህንን ነገረኝ ሲልም ተደመጠ። በውሳኔ አልጸጸትም ባመለጡኝ እድሎች አልረበሽም። እንደ ብቃቱ የት በደረሰ በሚሉት አልስማማም። የተጻፈልኝን መኖሬን እቀጥላለሁ። ሁሌም ፈጣሬን ለመቅረብ እጥራለሁ። ከሰረ ለሚሉት ተዋቸው፣ እነርሱ የዚህ ዓለም ንዋይ እያሰከራቸው ግብዞች ናቸው። አንድ ቀን የዓለማችን ፍጻሜ በመጣ ሰዓት ከስግብግብነታቸው ጋር ፈጣሪያቸውንም ሳይታረቁ ይጠፋሉ። ከፈጣሪው የቀረበ ዘላለማዊ ሕይወት አለው። አምላኬ በፈቀደው እያኖረኝ ነው። ከመጥፎ ቀኖች አድኖኛል። ከፈታኙ የካንሰር ህመሜ ፈውሶኛል። የዓለም ፍጻሜ የተቃረበ የመሰለኝ ጊዜ ባለቤቴንና ልጆቼን ይዤ በእነዛ የኮርዶባ ተራሮች ጥግ ሰው ከማይደርስበት ለወራቶች በጥሞና ያሳለፍኩት ድንቅ ህይወት መቼም በዚህ ምድር አይገኝም። አስገራሚው አርጀንቲና የግብ ጠባቂ ካርሎስ ሮዋ ይናገራል። ሮዋ ዛሬ ዕድሜው ሀምሳ ደርሷል። በሳን ጆዜ የማቲያስ አልሜዳ ምክትል ሆኖ በአሰልጣኝነት እየሰራም ይገኛል። የካርሎስ ራዋ የአርጀንቲና የግብ ጠባቂ አስገራሚ ምጽአት ቀን ጥበቃ ድርጊት ትሪቡን ሽርፍራፊ ሰከንድ